አስሩ መላኢኮች ማወቅ ዋጅብ ነው። አስሩ መባላ ዋጅብ ባለ ስራ ናቸው። አንደኛው ጅብሪል ነው፣ መላእክተኛ ነው፣ ነሙርሰሎች ዘንድያ ዋሕይ የሚያመጣው። ሁለተኛው ደግሞ ሚካኤል ይባላል፣ ነርዝግና ዝናብ ለመኽሉቅ ይከፍላል

የማይደነግጥ ኸልቅን አይገኛ እንዲ እንኳን እንኳን በኔ አደም ቢሆንም መላይካ፣ ከብትን የሚያስረብሰው የሚያስጠማ ሰው መጀመሪያ ሰሚውን እንዲህል ሰው ነው። ልንገር ወንድሜ፣ የቀንዱን ሲፈት አፋን ለው በቁጥሩ በወንድም በሴት ሌላ ገራም ዳደል ወርቀ እንዲነው እስራፊል ነፋ የተሸከመው የበፊተኛው መንፋት ኸልቁን ይጨርሳል። የሻለቱ ሲቀር ሁሉን ያዳርሳል። የማይደነገት ኸልቅን ይገኛ እንዲ እንኳ ነ እንኳ በኒያ ደም ቢሆንም መላይካ

የኔን ርዝቅ በልተው የተገዙት ሌላ በዚሁ ይቆያል። የአርባ ዓመት ቀድር አነ ረቡ ልአዕላን እያለ ጀባር እንደ ወንድ መኒ ደንዳና የሆነ ዝናብን ያዘንባልን አላሁ ራሕማን በዛ ዝና በክለንን አድገንን እንደህልን ያን የዘይ ንባል ቀንዱን እስራፊልን

ያማሩኛል ብለው ሰበብ ላቀለት በገደልም በጦር ናማኝለት ለሞሚን ደግነው በዝነት ገር ያወጣል። በኢማን ላልገባ ብዙ ያንገላታል። ሞሚኖችም ቢሆን ሃያ ሲያረጋጀው ናኸራ ይሻላል ናብሽሩ እያላቸው የሚሞጋ ከረው የተራን ሰው ነው። ስንት ገበር ወልቷል። ወግድ የሚለው ናያንገላታውን መገበሩን ገበር ደስ ብሎት ይሞታል አይቶ አላህ ኑረ

ቀጥላ ተብሎ ለማይገዛውን እያስፈራራ ነው። ሩሑን ሲመዘው ታችኛው መሬትን ላይኛው ሰማይ ቁመቱ መርዘሙ ለክፉ ሰው ሲታይ ተረት የሚመስለውን ን ሲነግሩት መከራውን ያብሳል፣ ሞት የመጣለት ረቂብ እና አቲድ ስራን ይቀጥባሉ፣ ረቂብ እና አቲድ ስራን ይቀጥባሉ። በሴትም በወንድም በሁሉም ላያለው ረቂብ በቀኝ ሆኖ ኸይርን ይቀጥባል፣ በስተግራ ያለው አቲድ ይባላል።

መንገድ ምንድነው? በላው የሉታላ መንገድ እስልምና ሙእሚኑ ይላል። የምትሰግድበት ቂብላ ወደት ነው? የእስላሞች መስገጃ ይላል ካዕባ ነው። ሶላት የማይ ሰግድ ምን ይጀውባላ? ካዕባን መጀማያውቅ ይደናገራላ

የሙእሚኑ መንገድ የሚሄድበት ጀነት ያተርሳል። ቤቱን ለማየት እንኳን አስደንቁትን አቢዱን ጎበዝ ከቶም ያመጣሉ የጀነት ጉዝጓዝና አይኑ ሚያየው ድረስ ከብሮ የሰፋል። ጭንቀትም የለበት እሞናደላ

እሳት ላይ ይጥላል የዘገነውን ናዲም መክሉቅ ያለ በመላሚድነ ጀነትን ጠባቂ ሪድዋን ይባላላ። ጀነትን ጠባቂ ሪድዋን ይባላላ። ፈቃደኛን እንጂ ነ ያስገባም ሌላ

መሬት እተፋለች የያዘችውን ሞላው ሚያተዋል የለበሰውን አይጨነቅ የለም ሁሎም የጨነቃለ። ያ ነፍሲ ያ ነፍሲ በየራሱ ይላልን እየተጨነቀ ነስፋሶ ይጋባለን እንኳን አዲስ ሊያውቁት ያወቁት ይጠፋል

ተጨራ ይቀጥላል፣ ተሰይፍ ይሳላል፣ ተደገ ስራ በቀር ማን ይዳኘዋል? ሽቅበቱ ሻማት ናግዲመቱ ሻማትም ቁልቁላቱም እንዲህናለው የሐብስ ቤት በማመር መጀነ በሙርሰሎች ዳኛ እንደ በላይ ታርገህ እናንተ ሳለፈኛ ሙሾች ያልሆነ ሲራቱ ስር የሚዘረጥጡ ጥፎን ገበረ። ጥርስም አለው ሲራተን እንደማጭር ጥርስ ያነነ አልፈውም። ዛሬ ያለው ደስ ዐዛብ ሰባት ነው ያወራው። ቁርአኑ በሴትም በወንድም ዋጅብ ነው ማመኑ። ሰባቲቱም ዐዛብ ለክፉ ሰውናት ሁሎም ተያይዛ ላይናታችናት የላይኛ ይቱ ጀሀነሙ ናት። የስላም ወንጀለኛ የሚቀጣባት ትንሽ አትምሰል ትልቅ ነገር ናት። ትንሽቱ እሷ ናት በቀሩት አይነት እና አንድኛው ለሷ ነው የሚያካትል ነው የነሷ ሮቻ አገርን አላህ ያወራው

የሚበላው መብሉ ዘቁም ይባላላ፣ የመፍጀቱ ብዛትን አንጀት ያወልቃላ። አንጀቱን አቃጥሎት መጠጥብከጭልም ዘምሐሪር የሚሉት መጠት ይመጣለ። ሙናፊቅ ይቆራለ ለነገ ነዲያማ ናጀብናለው ለግፉ ሰው ነገ የሳት ጫማ። በሳት ጫማ የሚሄድ ይዘጉም የሚበላ ዛሬ በኩራት ላይ ይቀማጠላላ። ዛውዝ ወጃን ለከፉኒ የሚባላ አባልቶ ምን አይጨረሳ ወነ እንደው ይነግዛላ። አላህ በራህመቱ ታዛ ቢጠብቀን ከለቀን ሳን እንደ ተአዛቢ ዳን ይገባል ጀነት ይናላ ወፍቀን በነቢ በርገት ስምንት ለጋነው ጀነት ሀገር አንድ እንኳ አይገኝም። ለኮብላ ይገበረ ተካዲ አንድ እንኳን አይገባም ጀነትን አላሁ ታዓላ ላነ አውርዶበት አላህ ጋር ተታልቶ ጀነት አይገኝም። እንኳን ሊገባበት በልም እንኳ አይታይም። ቤቱ የግንብ ነው። መጠጡ ማር ነው። ናልጋው የዙበር ጃዲናዋኑ ዐርሽ ነው። መጠጥ የሚጠጣው በብርጅኮ ነው። መንታፉ ሐር ነው። መብሉ ስጋየ ነው።

ለትና ቀን የለመታገቡ ጀነት የለሊቱ ዘርፋ ነው የሚተኙበት የሚገባበት የአላህ ወዳጅ ወንዞ ይፈሳል ማርናት

ምን ንኳ ቢበላ ምንንኳ ቢጠጣ ጀነት የገባ ሰውን ምንሽንትምን ይወጣ። አላህን መውደርነው ትልቁ ነገር ናአይጠፋም ጀነቱ ስምንቱም አገር። ሳይሰግድና ሳይጥ ጀነት ይከጅላል። ጀነት የለም ብሎ ቅጥጥብ ይመስላል ሳይ ሰግዶ ሳይ ጾሙ መከጀለ ጀነት የመነ ተላተኝ ቶን አክብረይ ማለት ጀነት የሚያስገባ ታአንተ የሚያዋድድ መልካም ስራ ስተንን አላሁ ሰመድ አላህን የጌታ ክብረቱ የጌታ ሹማቱ ይሄው መለከት ነው ዛሬኛ ነማብላቱ።